በዚህ ቪዲዮ የምናየው ከወሲብ በፊት መመገብ ያሉብን ዘጠኝ ምግቦችን ይሆናል። እንዲሁም መመገብ የሌሉብን ሁለት ምግቦችን የምናየው ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ውድ አድማጮች፣ ዛሬ ላይ ወሳኝ የሆነ መረጃ ይዘንላችሁ መጥተናል። ከእናንተ የሚጠበቅባችሁ ሸር፣ ላይ ኮመንት፣ ሰብስክራይብ በማድረግ እኛን ማበረታታት ነው። እንዲሁም ይህን ቪዲዮ እስከ መጨረሻው መመልከት ይሆናል። አሁን የምናያቸው ምግቦች በያዙት የአልሚ ንጥረ ነገር ወይም ኒውትረንት ምክንያት የግንኙነት ፍላጎትን የሚጨምሩ ስሜትን የሚያነሳሱ ኦርጋዝም ወይም የእርካታ ደረጃ ላይ እንድንደርስ የሚያግዙ ምግቦችን ይሆናል ዘጠኝ ቸኮሌት ቸኮሌትና ፍቅር ግንኙነት ቢኖራቸው የሚገርም አይደለም ቸኮሌት መመገብ ሴሮቶኒን የሚባለውን ሆርሞን በሰውነታችን ወዲያውኑ እንዲለቀቅ ያደርገዋል የዚህ ሆርሞን መለቀቅ የደስታና የደህንነት ስሜት እንዲሰማን ያደርጋል ሌላው ቾኮሌት የሚያመጣው ሙድቦስት የግንኙነት ፍላጎትን ወይም ሴክስ ድራይቭን እንዲጨምር ያደርጋል። በተጨማሪም ቸኮሌት ፌናይል ኢታይላማይን የሚባል የአንጎል ወይም የብሬን ኬሚካል ይዟል። ይህ የአንጎል ወይም ብሬን ኬሚካል የፍቅርና የጉጉት ስሜት እንዲሰማን ያደርጋል። ስምንት የሰባ አሳ ወይም ፋቲፊሽ ይሆናል። እንደ ሳልሞን አይነት አሳን መመገብ ብዛት ያለው ኦሜጋ ስሪ እንድናገኝ ያስችለናል። ይህ ጤናማ ጥፋት ወይም ቅባት በሰውነታችን ውስጥ የሚፈጠረውን ብግነት ያቀልልናል ወይም ያጠፋልናል። ይህ ሂደት ደግሞ የወሲብ ወይም የግንኙነት ጤናን ይጨምራል፣ የወሲብ ፍላጎትንም ይጨምራል። ሌላው ቡና እና ሻይ ናቸው። እነዚህ መጠጦች ወይም ቡናና ሻይ ካፊን የተባለውን ንጥረ ነገር እናገኛለን። ካፊን የነርቭ ስርዓትን ወይም ነርቭ ሲስተምን በማነቃቃት አልጋ ላይ ጎብዝ እንዲሆኑ ያደርጋል። በተለይ ወንዶች የተሻለ ነገር እንዲፈጽሙ ይረዳቸዋል። በተጨማሪም ካፊን የመቆም ችግርን ወይም ሬክታይል ዲስፋንክሽን እንዳይኖር ወይም እንዳይፈጠር ያደርጋል፣ ወይም የመፈጠር እድሉን ይቀንሳል። ቡናና ሻይ አንቲኦክሲደንት የተባለውን ንጥረ ነገር ስለሚሰጡን የደህንነት ስሜት እንዲሰማን ወይም ሄልዚ እንድንሆን ያደርጋል። ጥንቃቄ ማድረግ ያለብን ግን ልንተኛ ስንል ወደ አቀራረብን ከወሰድ ነው እንቅልፋችን ሊረብሽብን ይችላል። ስለዚህ የተወሰነ ቀደም ቢል ይመረጣል። ለቡናና ሻይ ብቻ ማለት ነው። ስድስት ስትሮበሪስ ይሆናል። ስትሮበሪስ ከቸኮሌት ጋር ወይም ከክሬም ጋር ብንወስደው ደስ የሚል ምርጫ ነው። ሮማንቲክ ፋቮራይት ይሉታል ነጮቹ። ስትሮበሪስ የወሲብ ፍላጎት ወይም ሴክስ ድራይቭን የሚጨምር የደም ዝውውርን የሚጨምር እንዲሁም ውጥረትንና ጭንቀትን የሚቀንስ ከፍተኛ የሆነ የቫይታሚን ሲ መጠን ይዟል። ስትሮበሪስ ኦክሲቶሲን የተባለውን ሆርሞንን እንዲለቀቅ በማድረግ የወሲብ ፍላጎት እንዲጨምር እርካታ እንዲኖር ያደርጋል። ኦክሲቶሲን የፍቅር ሆርሞን በመባል ይታወቃል፣ ምክንያቱም ስሜታችን ጣራ ላይ እንዲደርስ ወይም እርካታ እንዲኖር ስለሚያደርግ ነው። አጠቃላይ በግንኙነት ሂደት ውስጥ ፍላጎት እንዲኖር፣ እርካታ እንዲኖር፣ ሴክሹዋል አሮዛል ኤንዶርጋዝም የሚባለው እንዲኖር ስለሚያስችል ይህ ሆርሞን የፍቅር ሆርሞን ይባላል። ስትሮበሪ መመገብ ደግሞ ይህን የፍቅር ሆርሞን እንዲመነጭ ያደርጋል። ሌላው አምስተኛው አቮካዶ ነው። አቮካዶ ልብን ጤናማ በሚያደርጉ ፋትስ ወይም ቅባት የተሞላ ነው። እንዲሁም አልጋ ላይ ለረጅም ጊዜ እንድንቆይ የሚያስችልን ሀይል ወይም ኢነርጂ የሚሰጥ ፋይበር የተባለ ንጥረ ነገር የተሞላ ነው። በተጨማሪም አቮካዶ ቫይታሚን ቢሲክስ በብዛት በመያዙ ጤናማ የፍቅር ግንኙነት እንዲኖረን ያስችላል። በተለይ ለሴቷ ቪታሚን ቢሲክስ ከፔሪየድ ጋር ተያይዘው የሚታዩ ምልክቶችን በማቅለል እና ሴቷ በፍቅር ሙድ ወይም በፍቅር ስሜት ውስጥ እንድትሆን ያስችላል። አራት ሀባብ ነው። ሀባብ ሲትሩሊን የተባለ አሚኖ አሲድ በከፍተኛ መጠን ይዟል። ሀባብን ከተመገብን በኋላ ሰውነታችን ሲትሩሊንን ወደ አርገኒን ወደተባለ አሚኖ አሲድ ይቀይረዋል። አርገኒን ደግሞ የደም ስሮቻችን ወይም ብለድ ቪዝሎችን ዘና እንዲሉ ፈታ እንዲሉ የተፍታቱ እንዲሆኑ ያስችላል። ስለዚህ ይህ ንጥረ ነገር ወይም አሚኖሲድ አሰራሩ ሁሉ ከቪያግራ ከሚባለው የስንፈት ወሲብ ለማስቀረት ከሚሰጥ መድኃኒት ጋር ይመሳሰላል። ይህ ማለት ወደ ግንኙነት አካላቶች የሚሄደውን የደም መጠን በመጨመር ሁለቱም ጥንዶች ዝግጁ እንዲሆኑ ያስችላል። ያ ማለት የመልፈስፈስ ስሜትን ያስቀራል ወይም ስትሮንግ ሪኤክሽን እንዲኖር ያደርጋል። ሌላው ሶስተኛው ቆስጣ ነው ወይም ስፒናች ቆስጣ። የወሲብ ቅጠላቅጠል ወይም ሴክሲ ቬጅቴብልስ እንደሆነ ጎልቶ ባይነገርለትም በብዙ መንገዶች ግን የወሲብ ፍላጎት ወይም ሴክስ ድራይቫችን እንዲጨምር ያስችላል። ይህ አረንጓዴ ቅጠል በብዛት ማግኒዥየም የተባለው ንጥረ ነገር በመያዙ የቴስቴስትሮን ሆርሞን እንዲጨምር ያደርጋል። ይህ ደግሞ የወሲብ ፍላጎታችንን በደንብ ይጨምራል። ፕላስ ቆስጣ አይረን በመያዙ ፍላጎት እንዲጨምር ኦርጋዝም ወይም ክላይሜክስ ላይ እንዲደረስ ያስችላል። የስሜት ጣራ የሚባለው ላይ እንዲደረስ ያስችላል። የእርካታ ወይም የደስታ መጠን እንዲጨምር ያደርጋል። በተለይ ደግሞ ለሴቶች በደንብ ይሰራል ማለት ነው። ሁለተኛው ፖም ግራናታስ ይሆናል። ከጥንት ጊዜ ጀምሮ ይህ ፍሩት ልጅ የመውለድን እድል በመጨመር እና የወሲብ ፍላጎትን በመጨመር ይታወቃል። እንዲሁም ሲምቦል ኦፍ ፈርቲሊቲ ኤንድ ሴክስ ኢንሃንሰር በመባል ይታወቃል። የዚህን ፍራፍሬ ጁስ መጠጣት የግንኙነት ሙድን ይጨምራል። የደም ዝውውርንም ይጨምራል። ወደ ግንኙነት አካል የሚደረገውን የደም ዝውውር ወይም ፍሰት ይጨምራል። የቴስቴስትሮን ሆርሞን መጠንን ይጨምራል። ያው ቴስቴስትሮን ሆርሞን ደግሞ እንደምታውቁት ሴክስ ሆርሞን ነው። የግንኙነት ፍላጎት እንዲኖረን፣ ስሜቱ እንዲኖረን፣ ሙዱ ድራይቭ እንዲኖረን እንዲሁም እርካታ ላይ እንድንደርስ ሊያደርግ የሚችል ሆርሞን ነው። ስለዚህ ቴስቴስትሮን መጨመር ከቻለ ሌሎች ነገሮችንም እንዲጨምር ያደርጋል ማለት ነው። ስለዚህ አሁን በተዘረዘሩት በሁሉም ምክንያቶች ይህን ፍራፍሬ መመገብ አልጋ ላይ ግለትን በደንብ ይጨምራል። እንግዲህ የመጨረሻው እና አንደኛው ኦይስተርስ ነው። ኦይስተር ከፍተኛ የሆነ ዚንክ ስላለው ሰውነታችን ቴስቴስትሮን እንዲያመርት ያደርጋል። ይህ ሆርሞን ወይም ቴስቴስትሮን ደግሞ የወሲብ ስሜትንና ፍላጎትን ወይም ሙድ ኤንድ ሴክስ ድራይቭ የምንለውን በመጨመር ረገድ ትልቅ ሚና አለው። ዚንክ ወንዶች ብዙ ስፐርም ወይም የዘርፍሬ እንዲያመርቱ ያስችላቸዋል። ይህ የተመረተው ስፐርም ወይም የዘር ፍሬም በደንብ እንዲንቀሳቀስ ሞትሊቲ እንዲጨምር፣ ፈርታይል እድሉ እንዲጨምር ያስችለዋል። ስለዚህ በግንኙነት ቀን ከምኝታ በፊት እንደ ኦይስተር፣ ፖምግራናተስ፣ ቸኮሌት፣ ቆስታ ሀባብ፣ አቮካዶ እንዲሁም ስትሮበሪስ፣ ቡናና ሻይ፣ ፋቲ ፊሽ ወይም የሰባአስ አይነቶችን ብንመገብ ጤናማና ደስተኛ የፍቅር ወይም የወሲብ ህይወት ይኖረናል። የተዘረዘሩት ነገሮች እዚህ በፊት ከወሲብ ጋር ተያይዞ ይሄ ነገር ይኖረናል ያልነው ነገር በሙሉ ይኖራል። ስለዚህ ሞክሩት፣ አድርጉት። ታመሰግናላችሁ። ግን ሁለት ምግቦችን ደግሞ ከግንኙነት በፊት ባንወስዳቸው የሚመረጡ ምግቦችን ላካፍላችሁ። አንደኛ አልኮል በከፍተኛ ደረጃ መውሰድን ማቆም ነው። ምናልባት አንድ መጠጣት ዘና ሊያደርግ ይችላል፣ ግን መጠኑን በጨመርን ቁጥር የግንኙነት ህይወትን ይገላል። ምክንያቱም አልኮል የቴስቴስተሩን መጠን ይቀንሳል። የነርቭ ስርዓትን ይገላል፣ ወይም ደምፕን ያደርጋል ወይም ያወርዳል። ይህ ደግሞ ሰርኩሌሽናችንን ወይም ወደ ግንኙነት አካላት የሚደረገውን የደም ዝውውር ያስተጓጉላል። እንዲሁም ነርቭ ሰንሰቲቪቲንም ይቀንሳል። ያ ማለት የፍላጎት መቀነስ፣ ዝግጁ አለመሆንን ያመጣል። ብዙ መጠጣት የሰውነት ድርቀትንም ያመጣል ወይም ይሄ ዲሃይድሬሽን ብለን የምንጠራውንም ያመጣል። ይህ ደግሞ መደካከም፣ ራስ ህመም፣ የግንኙነት አካል መድረቅ ሴት ከሆነች ሊያመጣ ይችላል። ሁለተኛው ጋን ውስጥ የሚመከረው የምግብ አይነት ሳቹሬትድ ፋት ወይም ቅባት የምንለው ነው። ሳቹሬትድ ፋት ያላቸው ምግቦች አብስቶ መውሰድ ቀስ በቀስ የደም ዝውውራችን ወይም ሰርኩሌሽናችን ይጎዳል። ወደ ግንኙነት አካል የሚሄደውን የደም ዝውውርንም ይቀንሳል። ይህ ማለት ወሲብን ይጎዳል። ወሲብን ከመጉዳቱ በተጨማሪም ደስ የማይል የሰውነት ጠረንም ያመጣል። ስለዚህ ሳችወይ ትድፋትን ከግንኙነት በፊት ቀደም ልን ባንወስደው ወይም ባናዘወትረው ይመረጣል። አስተያየታችሁን ኮመንት ሴክሽን ላይ ጻፉልን። ሸር፣ ላይክ፣ ኮመንት ሰብስክራይብ በማድረግ ለቀጣይ ስራ አበረታቱን። የኖቲፊኬሽን ደወል በመጫን መረጃ ቶሎ ቶሎ እንዲመጣላችሁ ወይም በምንለቅበት ጊዜ ኖቲፋይ እንዲያደርጋችሁ አድርጉ። እንዲሁም ሌሎች መሰል የሆኑ ቪዲዮዎችን ማግኘት ከፈለጋችሁ ከስር ዲስክሪፕሽን ሴክሽን ላይ እያስቀመጥናቸው ስለሆነ ሊንኩን ክሊክ በማድረግ መመልከት ይቻላችሁ። ወይም ስላዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለያየ ጤና መረጃ እስክንመጣ ሰላም ቆዩ።